ሰላም ወራህመቱ ወበረካቱ፣ እንዴት ናችሁ ተመልካችሁ ሰላም ናችሁ? እኛ ጋር ሁሉ ሰላም ነው። ዛሬ የዛሬው ቪዲዮ ምንድን ነው? እንቁላል አመረኝ። እንቁላል ቀቅለህ አምጣ ተብያለሁ። ይኸውና እንቁላል እንግዲህ ቀቅዬ፣ አንዱ ፈንግቶብኛል። ለማንኛውም እነዚህ እንቁላሎች እንዴት እንደመጣት አሳያችኋለሁ።

ወታደርጋ ኑሮ ሳልዘጋጅበት ወደ ማገዣ ብረት ነገር ማረግ ነበረ። ወላሂ ወላሂ አይሰማም እንዴ?